እንደምን ከረማችሁ ወድ የዩትዩብ ቤተሰቦቼ። እግዚአብሔር የተመሰገነ ይሁን። እኔ በእጅጉ ሰላም ነኝ። የእግዚአብሔር ሰላም ለሁላችን ይሁን፣ አሜን። ዛሬ እንግዲህ በእንደዚ አይነት አለባበስ የመጣሁት ለየት ያለ ርዕስ ይዤ ስለመጣሁ ነው። ስለ ልጆች ነው የምንነጋገረው። ስለ ልጆች ምንድን ነው? ልጆቻችንን እንዴት እናሳድግ? ልጆቻችን ሀያል እንዲሆኑ የተባረኩ እንዲሆኑ ጤናማ እንዲሆኑ በመንፈሳቸውም በአካላቸውም ጤናማ እንዲሆኑ በትምህርታቸው ጎበዝ እንዲሆኑ ጥሩ ዜጋም እንዲሆኑ ለእግዚአብሔርም ጥሩ ትውልድ እንዲሆኑ በእግዚአብሔርና በሰው ፊት የተቀደሱ ሞገሳም ልጆች እንድናፈራ እንዴት አድርገን እናሳድግ የሚል ጥያቄ ተነስቶልኛል። ስለዚህ ለምንድን ነው ታዲያ ነጠላ የለበስከው? ሕፃን ነጠላ ይበብሳለሁ፣ ምን ለማድረግ ነው? ቆራቢ ለመምሰል ነው ወይ ለምትሉኝ እኔ ወላጅ ለመምሰል አልወለድኩም፣ አላገባውም። እግዚአብሔር ይክበር ይመስገን። ነገ አገባለሁ፣ እወልዳለሁ፣ ምንም ችግር የለውም። ግን ወላጅ መስዬ ነው የመጣሁት። በቃ ወላጅ ደግሞ ምእመንም ካህንም ወላጅ ይሆናል። ስለዚህ ይሄ አለባበስ የካህንም አለባበስ ነው፣ የምዕመንም አለባበስ ነው። ምዕመንም እንዲለብሳል። ስለዚህ ወላጅ መስዬ እናንተም ወላጆች ስርዓታችሁን ይዛችሁ እንድትሰሙኝ ነው የመጣሁትና ስለ ልጆች ስንነጋገር የወላጅ ገጽታ እንዲኖረኝ ነው ይህንን አለባበስ የለበስኩት። ስራዬ ብዬ ግን አይደለም የለበስኩት፣ አጋጣሚ ከቤተክርስቲያን እንደመጣሁ ወንድሞቼ ካሜራ ይዘው ላይት ለኩሰው ረፍዷል፣ ቀረጻ ላይ ለምን አትቀመጥም ሲሉኝ ነው የሚያምር ልብሴን ከቤተክርስቲያን እንደመጣው በጌታ ቀን ለምንድን ነው ልብሴን የምጥለው? በሉ እንግዲህ በዚሁ ልስራ ብዬ ነው። እንዲሁም ስለ ልጆች በደንብ እንነጋገር ብዬ ነው በዚህ ልብስ የተቀመጥኩት። የሚገርመው ቤተክርስቲያንም፣ ከቅዳሴ በኋላ ከአንዳንድ ወዳጆቼ ጋር ቁጭ ብለን ልጆቻችን እየተበላሹ ነው፣ ምንም ሊሰሙን አልቻሉ፣ ምንድን ነው የምናረገው፣ በሰፈርም በትምህርት ቤትም ጥሩ አይደለም፣ ሙሏቸው ብለው፣ እንዲሁም አጋጣሚ ርዕስ ተነስቶ እየተነጋገርን ነበር። የቆየ ነውና ለምንድን ነው ይህን ርዕስ ማልሰራው ብዬም ነው ይህን ርዕስ የሠራሁት በጣም ነው የማመሰግነው። ወደ ጉዳያችን ስንገባ ልጆቻችን እንዴት እናሳድጋለን ሲባል በእግዚአብሔር ቃል ነው የምናሳድጋቸው በጾምና በጸሎት እንዴት የሚለውም መዝሙር አንድን ፍካሬ ዘጻድቃን ወዘሃጣን መዝሙር ዘዳዊት አሌሉያ ብፁዕ ብእሲ ዘኢሆረ ሆረ በምክረ ረሲዓን ወዘኢ ቆመ ውስተ ፍኖተ ሃጣን ወዘኢ ነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብ መዐልተ ወሌሊተ ወይ ከውን ከመዕፅ እንተ ትክልት ታበ ሙሓዘ ማይ እንተ ትሁ ፍሬሃ በበጊዜያ ወቆጽላኒ እይትነገፍ የሚለውን እየጸለያቸው ጠዋት ጠዋት በዚህ ክብር በዚህ ፍቅር አሳድጓቸው። በተለመደው አካሄድ ልጆች ወላጅ ያመጣሉ ብዙ ጊዜ። እኔ ደግሞ ዛሬ ወላጆችን ራሳችሁን ወላጅ አስመጣቸዋለሁ። ቁጭ በሉና እንነጋገራለን። ወላጆች ቁጭ በሉ አሁን አረፍ አረፍ በሉና እንነጋገራለን። እንኳን ደህና መጣችሁ ብያለሁ ወላጆች። ዛሬ የምንነጋገረው ከወላጆች ጋር እጅግ በጣም መሰረታዊ የሆነ ትልቅ ነገር ነው። የምንነጋገረው ስለ ልጆች ማንነት። ወላጆች ልጆቻችሁን ጠብቁ። በእርግጠኝነት አንድ ወላጅ ሀብታም ቢሆን፣ የተማረ ቢሆን፣ ዝነኛ ቢሆን፣ ገበሬ ቢሆን፣ ሐኪም ቢሆን፣ የእግዚአብሔር አገልጋይ ቢሆን፣ ካህንም ይሁን፣ ነቢይም ይሁን፣ ዘማሪም ቢሆን የወለዳቸውን ልጆች በጥንቃቄ ካላሳደገ የወለዳቸው ልጆች እንደሚገባው ካላደጉ፣ ይሄ ሰው ሁሉም ነገር ከንቱ ነው የሚሆነው። ዝናውም፣ ስልጣኑም፣ ምሁርነቱም ወይም ሊቅነቱም፣ በዓለም ተጽዕኖ ፈጣሪነቱም፣ ታዋቂነቱም፣ አገልጋይነቱም፣ ዘማሪነቱም፣ ክህነቱም ከንቱ ነው የሚሆነው። ምክንያቱም የሰው ልጅ ትልቅ ቦታ ከሆነ ልጆቹን ትልቅ ለማድረግ መስራት ያለበትን ነገር ስላልሰራ በቂ ነገር አይደለም ማለት ነው። ስለዚህ ዛሬ የምንነጋገረው ከወላጆች ጋር ነው። ከወላጆች ጋር ነው ስል ግን ከሁሉም ሰው ጋር የምንነጋገረው ወጣቶችን፣ ህፃናትን አይመለከትም ብዬ አልልም። በዋናነት ግን ያገባችሁም፣ ያላገባችሁም፣ አሁን በቅርብ ያገባችሁም፣ አግብታችሁ ይወለዳችሁም፣ ይሄን ነገር በደንብ ስሙኝ። ብዙ ሰው ግራ ይገባዋል። አሁን ብዙ ሰው ልጆቼን እንዴት ነው ማሳደግ የሚችለው? ልጄ እንዴት ነው ጎበዝ የሚሆነው? በትምህርት እንዴት ጎበዝ ይሆናል? ልጅ አካሉ እንዴት ጠንካራ ይሆናል? ወላጆች በጣም ያስባሉ። ይሄ የምናደርገው ነገር ተገቢ ነገር ነው። ልጆቻችን ጥሩ ትምህርት እንዲያገኙ፣ ልጆቻችን ስፖርት እንዲሰሩ፣ ልጆቻችን መጽሐፍትን እንዲያነቡ፣ ልጆቻችን የቋንቋ ክህሎት እንዲኖራቸው፣ ልጆቻችን የተሰጣቸውን ጸጋ ወይም ተሰጥቷቸውን አውጥተው እንዲጠቀሙ የምናደርገው ነገርና ጥረት እንደ ወላጅ የምንለፋው ልፋት ተገቢ ነው። በጣም ጥሩ ነው። እኔ ያንን የሚንቅ ነገር የለኝም። ሳይንሳዊ የሆኑ መንገዶች በጣም ብዙ አሉ፣ የሰውን ልጅ የሚያሰለጥኑ የሰውን ልጅ የሚያሳድጉ። እነሱ ግን ሁሉም ዕውቀት ላይ ያተኮሩ ስለሆነ የሰውን ልጅ ታዋቂ ነው እንጂ ኃያል አያረጉትም። በነገራችን ላይ ኃያልነትና ታዋቂነት አንድ አይደለም። ታዋቂነት ዝም ብሎ መታወቅ ነው። ኃያልነት ግን በክፋት ላይ ጉልበታም መሆን ነው። በዋናነት ልጆቻችሁ በዐመፅ ላይ፣ በክፋት ላይ፣ በዝሙት ላይ፣ በጭካኔ ላይ በከንቱነት ላይ ሀያል እንዲሆኑ በእግዚአብሔር ፊት የተከበሩና በሰው ፊትም የተወደዱ እንዲሆኑ በስብዕናቸው የተስተካከሉ በሕይወታቸው ሞገሳም እንዲሆኑ ምንናድርግ የሚለውን ነው የምንነጋገረው። ወላጆች በጥንቃቄ ስሙኝ። የምታደርጉት ነገር በጣም ቀላል፣ እንዲህ አይነት ማቴሪያል አምጡ፣ እንዲህ አይነት ነገር ግዙ፣ እንዲህ አይነት ቦታ ሄዱ፣ እንዲህ አይነት መዝናኛ ስሩላቸው የሚል አይደለም። ባጭሩ ማንም ሰው ከገጠር እስከ ከተማ ከሀብታም እስከ ድሃ ወይም መለስተኛ ኑሮ ማንም ወላጅ ለልጁ ሊያደርገው የሚችል ቀላል ነገር ነው፣ ግን ደግሞ በጣም ጠንካራና ከባድና ተገቢ ነገር ነው። እሱም ምንድን ነው? ልጆቻችን ትምህርት ቤት ሲውሉ ብዙ ነገር እየቀሰሙ ነው። ከትምህርት ውጭ እንዲያውም የሰውን ልጅ የሚጎዱና የሚያበላሹ በጣም ብዙ ነገሮች እየቀሰሙ ነው። ቴክኖሎጂው በጣም እየረቀቀ ነው። ልጆቻችን እጆች ላይ ብዙ መርዞች ናቸው ያሉት፣ በእጅ የምንጠቀመውን ስልክ ጨምሮ ኮምፒውተርን ጨምሮ ታብሌቶችን ሌሎችንም ለህፃናት መጫወቻ የሆኑ ኤሌክትሮኒክስ የሆኑ መሳሪያዎች በጣም አደገኞች ናቸው። አደገኞች ናቸው ስላችሁ ጨረሩ ይጎዳቸዋል፣ ይሄ እንዲህ ምናምን ይላቸዋል የሚል ትንሽ ወሬ አይደለም ማወራቸው። በውስጡ የሚተላለፉት ነገር በጣም አደገኞች ናቸው። ስለዚህ ልጆቻችንን ከሳይንስ ማራቅ አንችልም። ልጆቻችንን ከቴክኖሎጂ ተጠቃሚነት ማራቅ አንችልም። ልጆቻችንን መቆጣትና ማሳፈርም አንችልም። ልጆቻችን ከነሱ ነጥለንም ልናሳድጋቸው አንችልም ትልቁ መፍትሄ ግን እነዚህን ዘመናዊ መሳሪያዎች እየተጠቀሙ ሳይንሱንም በደንብ እየተማሩ ስፖርትም እየሰሩ የራሳቸውን ተሰጦም እየተከተሉ ጤናማ ሆነው እንዲያድጉ ማድረግ ያለብን አንድ ነገር አለ እሱም ምንድን ነው ጠዋት ጠዋት ሲነሱ ለልጆቻችሁ ጸሎት ጸልያችሁ ታውቃላችሁ ከዚህ ጥያቄ እንነሳ ለግል ጸሎት ልትጸልዩ ትችላላችሁ። አንዳንድ ቤተሰብ እንደ ቤተሰብ እንደ ቡድን ይጸልያል። ተነሱ ይባልና ጠዋት ጠዋት ሁሉም ቆሞ አባታችን ሆይ ብሎ ሌላውም እንደየቤተ እምነቱ እንደ እምነቱ ባህል ጸልዮ ልጆቹን ወደ የትምህርት ቤትም ወደ የስራም ያሰናብታል። የሚበዛው ግን ለራሱ ይጸልያል። ከዛ ደግሞ በጣም የሚበዛው ጭራሽ አይጸልይም። ኢትዮጵያ ውስጥ እንደዛ ነው። አንዳንድ ቤተሰብም የጋራ ሰላም የለም። አንዳንድ ቤተሰብ ተኮራርፎ ነው የሚያድረው፣ ተኮራርፎ ነው የሚውለው። አንዱ በዚህ ይወጣል አንዱ በዚህ ይገባል። አንዱ በፊት ለፊት ይወጣል። አንዱ በጓሮ ይገባል። እንደዚህ አይነትም ድብብቆሽ ሲጫወት የሚኖር ቤተሰብ አለ። እግዚአብሔር ይሄን ያንሳልን። እንዲህ አይነቱን ቤተሰብ ለመገንባት ወይም እንዲህ አይነቱን ቤተሰብ ለመመስረትና ለማፍራት ያበቃን ራሱ የልጆች አስተዳደጋችን ደካማ ስለሆነ ሁሉ በእጃችን አለ፣ ግን ልናደርግላቸው አልቻለም። ስለዚህ ጠዋት ጠዋት ለልጆቻችሁ መጸለይ ይኖርባችኋል። ልጆቻቸው ራሱ በቀጥታ ፕራክቲካሊ መጸለይ መቻል አለባቸው። ከአንዱ እንነሳ። የመጀመሪያው ምንድን ነው የምንጸልየው ሲባል ሁልጊዜም ለልጆቻችሁ ጠዋት ትቀሰቅሷቸውና ፊታቸውን ታጥበው ልብሳቸውን ከለበሱ በኋላ እጆቻቸውን ይዛችሁ መዝሙር አንድን ጸልዩ። ለልጆቻችሁ እጃቸውን ይዛችሁ እጃችሁን ትከሻቸው ላይ ጭናችሁ በእግዚአብሔር ስም ባርኳቸው። ሕፃናት ልጆቻችሁን ከሚጠቡት ጀምሮ ማለት ነው። ሁሌም ጠዋት ትነሱና ፍካሬ ዘጻድቃን ወዘሐጣን መዝሙር ዘዳዊት አሌሉያ ብፁ ብእሲ ዘኢሆረ በምክራረሲአን ወዘኢቆመ ውስተ ፈኖታሃጣን ወዘኢ ነበረ ውስተ መንበረ መስተሳልቃን የሚለው ዘዳሙ ህገ እግዚአብሔር ስምረቱ ወዘህጎ ህጎ ያነብ መአልተ ወሌሊት ወይ ከውን ከምዕፅ እንተትክልት አበመዋዘማይ እንተትሁ ፍሬያ በበጊዜያ የሚለውን እስከ መጨረሻው ማለት በአማርኛው ምስጉን ነው በክፎች መንገድ ያልሄደ በአመፀኞችን መንገድ ያልቆመ የሚለው ማለት ይ ሁል ጊዜም ጠዋት ጠዋት ለልጆቻችሁ ጸልዩላችሁ። ይሄ ከባድ ነገር አይደለም። መዝሙረ ዳዊት በእጃችኋል። መቼም መዝሙረ ዳዊት መግዛት የሌለ ያቃተው እንኳን ስልኩ ላይ ያለ። ይሄ በቃላችሁ የምትይዙት እኮ ነው። በጣም አጭር ናት። በቃላችሁ የምትይዙታላችሁ። የምትችሉ በግዕዙ የማትችሉ በአማርኛው ለልጆቻችሁ ጸልዩላችሁ። ሁል ጊዜም ሳታቋርጡ ልጆቻችሁን እጃቸውን ይዛችሁ ታቅፋችሁ በፍቅር እግዚአብሔር ይባርክህ መጀመሪያ እግዚአብሔርን አመስግኑ። እግዚአብሔር ሆይ ልጅን ስለሰጠህኝ አመሰግናለሁ፣ የልጆች አባት ስላደረከኝ አመሰግናለሁ። እናትም ከሆናችሁ የልጆች እናት ስላደረከኝ አመሰግናለሁ። የሰጠህኝን ልጆቼ ለአንተ መልሼ እሰጣለሁ፣ የሰጠህኝን ፍሬ ለአንተ እሰጣለሁ። ባርክልኝ፣ ልጄ በክፉ መንገድ እንዳትሄድ እግዚአብሔር ይባርክህ ብላችሁ ለልጃችሁ ሁሌ ጠዋት ጠዋት ይህን ጸልዩ፣ እግዚአብሔርን አመስግኑ ልጅ ሆይ በክፎች መንገድ አትሂድ፣ ከክፎች ጋር አትተባበር፣ በዋዘኞችና በቀልደኞች አዳራሽ አትገኝ። አይኖችህ እግዚአብሔርን ቤተ መቅደስ ይዩ፣ ልብህ እግዚአብሔርን መንፈስ ይሻ፣ መንገድህ ከአመፀኞች ጋር አይተባበር ብላችሁ ልጃችሁን ጠዋት ጠዋት ሁሌም ባርኩት። ሁልጊዜም ከህፃናት ጀምሮ ከሚጠባው ጀምሮ ይህንን ጸሎት ጸልዩላቸው። ሁልጊዜም ትምህርት ቤት የሚሄዱት ትምህርት ቤት ይሄዱ፣ ቤት የሚውሉት ቤት ይዋሉ። እግዚአብሔር ይባርካቸዋል በእርግጠኝነት ልንገራቸው፣ እግዚአብሔር ይባርካቸዋል። ይህን እምላችሁ አዲስ ትምህርት አይደለም፣ አዲስ ፈጠራ አይደለም። እኔ ያደግኩበትን ነው። እኔ በገዳማዊ ስርዓት በትልልቅ አባቶች ስር በአብነት ትምህርት ቤት ነው ያደግኩት። ይህን ያህል የተለጠጠ ይህን ተምሬያለሁ፣ ይህን አድርጌያለሁ ብዬ የምመጻደቅበት ነገር አይኖረኝ እንጂ ለህይወቴ የሚበቃኝንና የሚረባኝን በሚገባ ተምሬያለሁ፣ ወስጃለሁ። አባቶች ያሳደጉኝ በዚህ ጥበብ ነው። መምህራችን ሁል ጊዜ ያጠገባቸው ያሉ ልጅ፣ አንዱ ልጅ የሚወዱትን እጁን ይይዙና ትከሻው ላይ እጃቸውን አድርገው በግራ እጁ ሁለቱንም እጆቹን ይይዙታል። በቀኝ እጃቸው ትከሻው ላይ እጃቸውን ያደርጉና ሁላችሁም ተያያዙ ብለውን ሁላችንም እርስ በርስ ተያይዘን ፍካሬ ዘ ጻድቃን ወዘሃጣን ብለው መዝሙር አንድን ከጨረሱ በኋላ እግዚአብሔር ሆይ እነዚህም ብላቴኖች ባርካቸው፣ እግሮቻቸው በአመፅ መንገድ እንዳይተባበሩ፣ ልባቸው ክፋትን እንዳያነብ አንደበታቸውም የክፋትና የሽንገላን ቃል እንዳይናገር በፊት እሰጥቻለሁ ብለው ብዙ ጊዜ ጠዋት ጠዋት የሚጸልዩልን ነበር። እኔንን ከአባቶችን የተማርኩት ከፍ ስንል ደግሞ ጸሎትን ከአባታችን ከኢየሱስ ክርስቶስም ተምረናል። ከአባታችን ከአብም ተምረናል። ልጆቻችሁን በዚህ ጸሎት ባርኳቸው። መዝሙር አንድ ትልቅ ጸሎት ነው። እዚህ መዝሙር ክፍል ላይ የተቀመጠው በሙሉ በወንዝ ዳር እንደተተከለ ተተከለ በባህር ዳርቻ እንዳለ ተክል በየጊዜው ፍሬዋን እንደምትሰጥ፣ ቅጠሏም እንደማይረግፍ ካያል ንፋስ መጥቶም ሲገፋው እንደማይወድቅ ጠንካራ ይሆናል ነው ሳቡ። ስለዚህ ልጆቻችሁን በዚህ ጸሎት አሳድጓቸው። አንዱ ይሄ ነው። ማንበብ ለማይችሉት በራሳቸው መጸለይ ለማይችሉት ይሄንን አድርጉላቸው። ማንበብ ለሚችሉ መጸለይ ለሚችሉት ግን ራሳቸው እንዲጸልዩ እንዲያነቡ አድርጓቸው። ጠዋት ከመኝታቸው እንደተነሱ ፊታቸውን ይታጠቡ፣ ገላቸውን መታጠብ ካለባቸው ይታጠቡ፣ ልብሳቸውን ይልበሱ። ቁርስ ከመብላታቸውና ከመቀመጣቸው በፊት ልጆቻችሁን ሰብስባችሁ በቤታችሁ ወለል ላይ በፈለጋችሁ ቦታ በረንዳም ጸልዩ። እኔ ቦታ አልመርጥ። ጓሮ ካላችሁ በጓሮም ጸልዩ። ጸሎት ቤት ያላችሁም ጸሎት ቤት ሰብስቧችሁ፣ የትኛውን ቦታ ልጆቻችሁን ሰብስባችሁ አንድም ይሁን አንዱን ልጃችሁ ሴትም ይሁን ወንድ ሰብስባችሁ እናንተ ራሳችሁ ተንበርክካችሁ ያስተማሩን አባታችን የመጀመሪያ መምራችን ከወንበር ላይ ወርደው ተንበርክከው ነበረ። ከፊት አንዱን ልጅ ና አንተ ይሉና እጁን ይዘው እጃቸውን ትከሻው ላይ አድርገው፣ ሌላው እርስ በርስ በሙሉ ይያያዛል። ልጁን ተከትለን በክብ ሰርተን እንደዛ ይባርኩን ነበር። ከዛ ነው ነገሮች እየቀጠሉ የመጡት። ከዛ ወጥቼ ነው ዘመናዊ ትምህርት የተማርኩት። ዘመናዊ ትምህርት ስማር በነገራችን ላይ እኔ ብዙም ያገኘሁት ነገር የለም፣ ምንም ፊደልን ከመደጋገም ቃላትን ከመደጋገም ሀሳብን እያወሳሰቡ አንዱን ከአንዱ እያገለባበጡ ከማድረግ ውጭ ምንም አዲስ ነገር አልተማርኩም። በነገራችን ላይ ሳይንሱ ልንቀው አልፈልግም፣ ግን እኔ የተማርኩት በእግዚአብሔር ቤት ነው፣ አብነት ትምህርት ነው። በጣም ብዙ ነገሮችን ጨርሼ የወጣሁት ከዛ በኋላ ዓለምን አሽከርክሬ እንዳይ ያደረገኝ እንጂ ዘመናዊ ትምህርት ለእኔ የጨመረልኝ አዲስ ነገር የለም። ምንም ኃይልን የሰጠኝ ትልቅ መንፈሳዊ መረዳትን ያገኘሁት እዛች ቦታ ነው። ያንን ቦታ እያንዳንዳችን ቤት ማምጣት እንችላለን በዚህ ጸሎት። ስለዚህ ማንበብ የሚችሉትን ተንበርክካችሁ፣ እጃቸውን ይዛችሁ፣ እጅ በእጅ ተያይዛችሁ ጸልዩላቸው። ለልጆቻችሁ ትምህርት ቤት ሲሄዱ በትምህርት ጎበዝ ይሆናሉ። ይሄ ቃል ከክፋት ይጠብቃቸዋል፣ ከአመፅ ይጠብቃቸዋል፣ ከውድቀት ይጠብቃቸዋል፣ ከወረርሽኝ ይጠብቃቸዋል፣ ከክፋት ይጠብቃቸዋል። ይሄ ባዮሎጂካል ከሆነው ህመም ስፕሪቹዋል ከሆነው መወጋት ያድናቸዋል። በእርግጠኝነት ይሄ የቡዳ የምን የምን ብላችሁም ይህን የምታደርጉትን መቀባጠር በሙሉ ያስቀረዋል። ልጄ ያሳክኮት፣ ልጄ አንገቱን ታሞ፣ ልጅ ትምህርትን ቢብሎት፣ ልጄ በቃ አስጠልቶት፣ ልጅ መተት ተደርጎበት ምናምን ይሄ ሁሉ ኮተት አይኖርም። ይሄ ቃል ብቻውን ልጆቻችሁን ቀጥ አድርጎ በሞገስና በኃይል በፍቅርና በትጋት ያሳድጋል። አንዱ ይሄ ነው። ሁለተኛው ቤታችሁ ሰላም ይሆናል። ሶስተኛው፣ ቀጣይ አመፀኛና መጥፎ ትውልድ ይቋረጣል። ምድር ኢትዮጵያ በመልካምና በበጎ ትውልድ ትሞላለች። ቤተሰባችሁ በፍቅር ይሞላል። በቤተሰባችሁ ትልልቅ ልጆች ይወነሳሉ። በጣም ትልልቅ ልጆች። ሌላ ነገር አይደለም። አሁን ለልጆች ምላ ብላቸው ምን ልስጣቸው አይደለም። መሰረታዊው ነገር የሚበልጠው የሚበዛው ይሄ ቃል ነው። በዚህ ቃል ጠዋት ጠዋት ልጆቻችሁን እየጸለያችሁ እየባረካችሁ ከእግዚአብሔር ጋር እየተነጋገራቸው አሳድጓቸው። ከዛ በኋላ ምን እንደሚሆኑ ታውቃላችሁ። የኢኮኖሚ ጥያቄ ሁሉ ይመለሳል እንገራችሁ። ምክንያቱም በእነሱ ላይ በረከት የእግዚአብሔር መንፈስ እየሞላባቸው ያድጋሉ። ሕይወታቸውን ይመራቸዋል። ሥራ አጥ ትውልድ አይፈጠርም፣ አመፀኛ ትውልድም አይፈጠርም። ለምን ይመስላችኋል ወጣቱ አሁን ጠንቋይ ሲያሳድድ ይሄ መተተኞችን፣ አስማተኞችን ሲያሳድድ ጠጠር የሚጥሉትን በካርታ የሚሰሩትን ሲያፈላልግ የሚውለው ለምን ይመስላቸዋል? ገንዘብ ለማግኘት፣ ስልጣን ለማግኘት፣ ሞገስ ለማግኘት፣ በዱላ ላለመመታት፣ በጥይት ላለመመታት፣ በቃ ሀብታም ለመሆን። ልጆቻችን እዚህ ችግር ውስጥ የገቡት ለምንድን ነው ሲባል ባልባሌ መንገድ ነው ያደጉት። ዝም ብለው የሳይንሱን ትምህርት ብቻ ሲቆጥሩ አደጉ፣ እዚህ መንገድ ላይ ደረሱ። ልጆቻችን በህይወታቸው የቀረላቸው ምንም ነገር የለም። ተቅበዝባዥና ስደተኛ ይሆናሉ። አገራቸውን የሚጠሉ ወላጆቻቸውን የሚንቁ ራሳቸውንም የሚጥሉ ኢቭን ራሳቸውን የሚያከብሩ ይሆናሉ። ኢትዮጵያ ውስጥ እንደሆነ አለ ይሆን ያለ ነው። እርስ በርስ መከባበርና መደማመጥ ያልቻል ነው። ጥሩ የሆነ ፖለቲካዊ ስርዓትም የሌለን፣ ጥሩ የሆነ የሃይማኖት መረዳትና የእርስ በርስ መዋደድም የሌለን ለምንድን ነው ሲባል ይሄንን ቀላሉን ነገር እጃችን ላይ ያለውን የልጅ አስተዳደግ ቅዱስ የሆነ ስርዓት ስላልተከተልን ነው። ይሄ በጣም ቀላል ነው። ማንም ሰው ሊያደርገው የሚችል ነው። ለልጆቻችን ይሄን አድርጉላቸው። ነገ ገንዘብ ለማግኘት ጠንቋይ ቤት ሄደው አይሰግዱም። ለእግዚአብሔር ብቻ የሚሰግዱ የሚገዙ ይሆናሉ። ምክንያቱም ምን የሚል ቃል አለ እዚህ ላይ ስንጀም ወዘ ህጎ ያነብ ማልተ ወሌሊተ ዕለት እለት እለት በሕጉ በእግዚአብሔር ሕግ ምን ይለዋል ያሰው ደስ ይለዋል። ልጆቻችን በእግዚአብሔር ደስ የሚላቸው ከእግዚአብሔር ውጪ ምንም አይነት ውጤትና እጣ ፈንታ እድልም የለም ብለው የሚያምኑ ይሆናሉ። በዚህ ቃል ሲያድጉ ሕገ እግዚአብሔር ስምረቱ ስለሚል ይሄንን በደንብ አድርጋችሁ እየጸለያቸው አሳድጓቸው። ነገ ጠንቋይ ቤት የሚሰግደውም አመፅ አንስቶ እርስ በርሶ በኮብልስቶን ድንጋይ የሚፈላለጠውም ያቆማል አመፁን። ለምን በእግዚአብሔር ቅድስና ውስጥ ያድጋሉ ልጆቻችን። አእምሯቸው የተባረከ ይሆናል። ልባቸው የተቀደሰ ይሆናል። ሕይወታቸው የሞላና የተረፈ ሩኅሩኅና ቅን ትውልድ ያፈራል ምድራችን። በቃ ይሄ ነው ለልጆቻችሁ ይሄንን አድርጎ፣ ዐመፅና ክፍት ከምድር ላይ ይወገዳል። እናንተም በልጆቻችሁ ፍሬ ደስ ይላችኋል። እረፍት ታገኛላችሁ ወላጆች። ደግሜ ልናገር፣ መዝሙር አንድን ፍካሬ ዘጻድቃን ወዘሃጣን መዝሙር ዘዳዊት አሌሉ የሚለውን ጠዋት ጠዋት ሁልጊዜ ለልጆቻችሁ ጸልዩ። ማንበብ የሚችሉት ደግሞ ሁልጊዜ ያንብቡ። በግዕዙም በአማርኛው የሚያንብቡት ልጆች አንዴ ካሳያቸው ይገባቸዋል። ካሳያቸዋቸው በደንብ እንዲይዙ ካደረጋቸዋቸው ግዕዙንም በደንብ ያንቡታል። ምንም ለሕፃናት ችግር የለባቸው። ምክንያቱም ለቋንቋ ፈጣን ስለሆኑ ሕፃናት ግዕዝ ቋንቋ ነው። ግዕዝ ሃይማኖት አይደለም። አንዳንድ ሰው ግዕዝ ሃይማኖት ይመስለዋል። አንዳንድ ሰው ኦርቶዶክሱን ከመጥላቱ የተነሳ ግእዝን አሽቀንጥሮ የጣለ ብዙ ሰው አለ። ግእዝ እንዲጠፋ ሁሉ የሚሯሯጥ ሰው አለ። ብዙ በጀት የሚከፍል ሀሳብ የሚያቀርብ፣ በቃ ምክር ሀሳብ የሚያቀርብ ጉባኤ ሁሉ ዘርግቶ የሚመካከራለ ግእዝን ለማጥፋት ወይም እንዳይሰፋ። ለምንድን ነው ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያንን ስለሚጠላ ነው። አይ ድንቁርና! እኔ ግን ዛሬ ልንገር፣ ግእዝ ሃይማኖት አይደለም። ግእዝ ቋንቋ ነው። ግእዝ ኦርቶዶክስ አይደለም። ግእዝ ልንገር፣ አሁንም ቋንቋ ነው። ኦርቶዶክስ የምትጠቀመው ቋንቋ ነው። ብታጠፋው አይጠፋልም እንጂ ምንም ሊሆን አይችልም። ስለዚህ ወደ ጉዳይ ልመለስና ግእዙንም ስለሚይዙት በደንብ አስይዟቸው። ከዛ ምን ይሆናሉ? ራሳቸው ልጆቹ እየበረቱ ይመጣሉ። የእግዚአብሔር ፍቅር እያደረባቸው ይመጣሉ። ራሳቸውን ወደ ማስተዳደር፣ ወደ መጸለይ፣ እግዚአብሔርን ወደ ማመስገን፣ እርስ በርስ ወደ መረዳዳት ይመጣሉ። ምክንያቱም ይሄ ጸሎት የርኅራሄ የመባረክ፣ የጽሞና፣ የጽድቅ፣ የጸጋ፣ የማደግ፣ የመበርታት ጸሎት ነው። ይሄ ቀላል እንዳይመስላቸው። ልጆቻችሁ በዚህ ሞገስ ሲያድጉ እርስ በርስ የሚረዳ የሚደጋገፉ ለእናንተም የሚጠቅሙ ቅን፣ ደግ፣ የዋ እሩህሩህ፣ ባለጸጋና ምሁር ነው የሚሆኑት። ድህነትም አታዩም፣ ክፋትን አታዩ። ስለዚህ ልጆቻችሁን በዚህ መንገድ አሳድጓቸው። ወላጆች በጽሞና ስሙኝ። ደግማችሁ መጠየቅ ካለባችሁ፣ ያልገባችሁ ነገር ካለም፣ እንዴት እናድርግ የምትሉት ነገር ካለም ሁለት አማራጭ አላችሁ። አንደኛ እኔን ጠይቁኝ ድጋሜ። በደንብ አስረዳቸዋለሁ፣ በደንብም አስተምራለሁ። ወደፊት ስለ ቤተሰብ በደንብ ንገረን፣ አስተምረን፣ ቤተሰባችን እንዴት እናሳድግ፣ እንዴት እንገንባ፣ አካላችሁኝም በቂ የሆነ ትምህርት አለኝ። ችግር የለውም አስተምራችኋለሁ፣ ልጆቻችሁንም አሰለጥናለሁ። በእግዚአብሔር መንፈስ በሌላ ስልጠና አይደል። ሁለተኛው አማራጭ ደግሞ አጠገባችሁን እሳ አባቶቻችሁ አሉ፣ የቤተ ክርስቲያን መምህራን አሉ፣ ማንኛውም አጠገባችሁ ያሉ ካህናት አሉ፣ የእግዚአብሔር የቤተክርስቲያን አገልጋዮች አሉ። እነሱን ጠይቁ። ይሄን ጸሎት እንዴት እናደርግ፣ ግዕዝ አስተምሩን። በቃ ልጆቻችሁን በአጠቃላይ ለእግዚአብሔር ሰጧቸው። በዚህ ጥበብ አሳድጓቸው። ልጆቻችሁን ጠቃሚና የተባረኩ ይሆናሉ። አመሰግናለሁ። በእግዚአብሔር መንገድና በእግዚአብሔር ጽድቅ እንድንሄድ የረዳን ያስተማረን፣ የመከረን፣ የደገፈን ስህተታችንን እያረመ ሁሉ ያሳደገን አምላካችን ደግ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።